በዘመናት የሸመገለ ክብረ ሉ እንደ ጌታ እርማናለ እንደ እግዚአብሔር እርማናለ ዘመናት የሸመገለም ክብርን ሁሉ የጠቀለለ እንደ ጌታ እርማናለ እንደ እግዚአብሔር እርማናለ ጥሎብኛል መጎናጸፊያ ለይቶኛል ከስጋ ትድፊያ በሰው ሚዛን ክብርን ማይለካ እውነተኛ እርሶ ነው ለካ ለዘመናት የሸመገለ ክብርን ሁሎ ክብርን ሁሎ የተቀለለ ረማናልእጃቸ እንደ እግዚአብሔር እርማናል። ደመና ነው መንኮራኩሩ፣ ነበልባል ነው ዙፋን መንበሩ። መሰወሪያው አይደረስም።

የተቀለለ ደጌታ እረማናለ እንደ እግዚአብሔር እረማናለ መካኒቱን በልጅ ባረካት ኃይለኛውን አንበረከክ ለምስኪኖች ስለሚራራ በክርስቶስ ልባችን በራጃችሁን ዘመናት ሽመገለ የጠቀለለ እንደ ጌታ እረማናል እንደ እግዚአብሔር እረማናል። ሁሉም ሰውን ለራሱ ወንበር ሲዘረጋ የክብርን ሽልማት ራሱን ሲያስጠጋም ድንግል እንደ ባሪያ ውሃ ተሸከመች፣ ጌታን በትትና ታገለግያለች። ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ሪተልና እቲ ሙሽራይ ሶሎሞን ሶሎሞን ያለሽ ማርያም አበባዬ ሶሎሞን ያለሽ እኔም ልበልሽ እናቴ ድንግሎይ ግቢ ከቤ እኔም ልበልሽ እኔም ልበልሽ እናቴ ግቢ ወርቅ ዘቦ ለብሰው በቤቱ ከሞሉት በሐርና በወርቅ ተሽቆተቆቱት በሰው ፊት ያማሩ ብዙ ነው ሳለ ጌታ ግን ወደደሽ እናቴ። ነይ በደመና በሏት ነይ በደመና

አሳድጎች ሳለ መልአኩ መግቦ ተሸልመኝ ሳለ በስቶ ልጅ ተውቦ እጅግ በትህትና ስላገለገልሽው እንደ ኪሩም መልአክ ጌታን ተሸከምሽው ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ብርትሊና ሶሎሞን ለሺ ማርያም አበባይ ሶሎሞን ሶሎሞን እኔም ለበልሽናቴ ማርያም ግቢ እልልል እኔም ለበልሽናቴ ድንግሎይ ግቢ ከቤት የባሪያውን ውርደት ተመልክቶአልና፣ ለወለድሺው ንጉሥ ይድረሰው ምስጋና። ከልብ ወጣ እንጂ ከንቱን አይደለም።

እኔም ም ልበልህ አባቴ መላኩ፣ ግቢ ገብርኤል አባቴ፣ ግቢ ገብርኤል ልጃችሁ፣ ግቢ ዛሬ በደስታ እያጨበጨበን ነው የምን ዘምርለን። እኔ ወድሃለሁ እስከ እስከ ለተሞቴ እኔ ወድሃለሁ እስከ ለተሞቴ፣ ግቢ ገብርኤል አባቴ፣ እኔ ወድሃለሁ እስከ ትወጣ ነፍሴ እኔ ወድሃል ዘላለም በልቤ ግቢ ገብርኤል አባቴ ግቢ ገብርኤል አባቴ ግቢ ገብርኤል እጃችሁን ግቢ ገብርኤል አባቴ እልል እደ እጅ አልቀርም እስከ ለተ ሞቴ እደ እጅ አልቀርም እስከ ለተ ሞቴ ግቢ ገብርኤል አባቴ እደ እጅህ አልቀርም እስከ ዕለተ ሞቴ እደ እጅህ አልቀርም እስከ ዕለተ ሞቴ ግቢ ገብርኤል እስጮክ ብላችሁ ብቻችሁን ግቢ ገብርኤል ድምፃችሁን ከባር አባቴ እኔ ወድሃለሁ እስከ ዕለተ ሞቴ እኔ ወድሃለሁ እስክትወጣ ነፍሴ ግቢ ገብርኤል አባቴ እኔ እወድሃለሁ እስከ ለተም እንጃችሁን ግቢ ገብርኤል በዓታ ማርያም እናቴ በዓታ ማርያም እናቴ በ እኔ እወድሻለሁ እስክትወጣ ነፍሴ እኔ እወድሻለሁ እስክትወጣ ነፍሴ በዓታ ማርያም እናቴ እኔ እወድሻለሁ ሲጃችሁ እደጅሻ አልቀርም እስከ ለተሞቴ፣ እደጅሻ አልቀርም እስከ ለተሞቴ፣ በአታ ማርያም እናቴ። እደጅሻ አልቀርም እስከ ለተሞት ትቀራላችሁ እንዴ? ዘምሩላት በአት ማርያም እናቴ ግምፃችሁ የባትዬ ልጆች ዘምሩላት። እደ እጅሽ አልቀርም እስከ ዕለተ ሞቴ። በአት ማርያም እናቴ እደ ልጅ እስከ ምስገለት ተሞቴ ማርያምና ያላጨበጨበም ያላለው ደስ ደስ ያላጨበጨበም ያላለው ደስ ደስ ደስ የግቢው ገብርኤል ልቡን ይመልስ። ነይ ነይ የምዬ ማርያም ማርያም ነይ ነይ ቤዛዊ፣ ነይ ነይ ምየ ማርያም ነይ ነይ ቤዛዊት ዓለም ዳዊት ደግማለው ኦሜ ገረ ገራ ዳዊት ደግማለው ኦሜ ገረ ገራ የግቢው ገብርኤል ወጣቱን አደራ። ነይ ነይ የምዬ ማርያም መልአኩ ገብርኤል የምለምንህ፣ የግቢው ገብርኤል የምለምንህ የልጆችን ሁሉ አደራ ባክህን ይነህ የምዬ

ወደዋለው ወደዋለው ሚካኤልም እልኸዋለው የጎላውም እልኸዋለው የጎላውም እልኸዋለው የገላውም እልኸዋለው። ሚካኤል መልአክ በክነፍ ጾራ መንጦላይተ ደመና ሰወራ ንጽሕት በድንግልና አልባቲ ሙስና ተወልደ ወልድ እምኔሃ ሚካኤል መልአክ በክነፍ ጾራልልልልልልል ካላላችሁ እጆቻችሁ አይሰሙም። ምስጋና ቅርቡ። በድንግልና አልባቲ ሙስና ተወልደ ወልድ እምኔሃ ገብርኤል ማርያምን አበሰራት አበሰራት፣ ወንድ ልጅም ትወልጃለሽ አላት። ገብርኤል ማርያምን አበሰራ እጃችሁን፣ ወንድ ልጅም ሚካኤል መላክ በክንፉ ከለላት፣ ሚካኤል መላክ በክንፉ ከለላት፣ የሰማይ መጋረጃውም ሸፈናት ንጸይትናትና ንጽትናትና ቤዛዊት ናትና በድንግልና ንጽትናትና ንጽትናትና ቤዛዊት ናትና አማላጅ ናትና ቤዛዊት ናትና ኃጢአት የለባትምና ወዲ ሚካኤል መልአክ በክንፉ ከለላ የሰማይ መጋረጃ ሆም ሽ ንጽህት ናት በድንግል ንጽህት ናትና ቤዛዊት ናትና በድንግልና ቤዛዊት ናትና ኃጢአት የለባትምና ወንድ ልጅ ወልዳልናለችና

ተዝጋረ ትንሣኤሁ ለመዳን ተዝጋረ ትንሣኤሁ ለመ ተዝጋረ ትንሣኤሁ ለመዳን ዝማሪያችንን ይቀበልልን።